ም በዓለም ያላችሁ ሁሉ እንኳን አደረሳችሁ። ዛሬ የሊቀ መላእክት ቅዱስ ሚካኤል በዓል በዚህ ሁኔታ ተከብሯል። አዎ ቅድም እንደተናገራችሁ እንደነገሩን አባታችን በዓለም ላይ ሁሉ ሰላም ይሁንልን። እውነት ነው፣ ያለ ሰላም ምንም ነገር የለም። ሰላም ለሁሉ ነገር መሰረት ነው። እንዲሁም ደግሞ በመጽሐፍ ስ ቤታችን መድኃኒታችን ስት ሲወለድ ለመጀመሪያ መልአኩ ምንድን ነው ያለው? ክብር ለእግዚአብሔር በአርያም፣ ሰላም በምድር ተሰው ይላል። እውነት ነው። ሰላማችን ከኤደን ጀነት የጠፋው የዛን ጊዜ ተስተካክሎ ይገኛል። እንዲሁም ደግሞ የዓለም መገናኛ ቋንቋችን ስለሆነ ፒስ ፎር ኦዘ ይላል። እንግዲህ ሰላም በእጃችን መሆናችን ደግሞ የምናሳየው እግዚአብሔር የሚለውን ነገር ሲሰማ ሲሰማን እግዚአብሔር በምሳሌ ምራፍ፣ አዎ በመጽሐፈ ምሳሌ ላይ ምን ይመሰላቸው እግዚአብሔር የሚጠላቸው ስድስት ነገሮች ናቸው ይላል ሰባትንም አንፍ ነፍሱ አጥብቃ ትጸየፋለች ይላል። ይኸው መልእክቱ እዚህ ጋር ነው ያለው። ለሰላም እንግዲህ በእጃችን ያለው መሆኑን የምናሳየው ይህን ስንተገብ እግዚአብሔር የሚጠላቸው ስድስት ነገሮች ናቸው ሰባትንም ነፍሱ አጥብቃ ትጸየፋለች ይላል። አንደኛ ትዕቢተኛ፣ ሁለተኛ ሐሰተኛ ምላስ፣ ሶስተኛ አዎ ሶስተኛ ንጹሕ ደም የምታፈስ እጅ፣ አራተኛ ክፉ ሀሳብን የሚያበቅል ልብ፣ አምስተኛ ወደ ክፉ የምትሮጥ እግር አስተኛ አስተኛ ባስተኛ እናቀር አስተኛ ምስክር ሰባተኛ ያ ሁሉ ሁሉ ያን ሁሉ ይበልጣል ለማለት አይደለም ግን በወንድማማች መካከል ጠብን የሚዘራ ይሄ እንግዲህ የተጀመረው በአዳምና በሔዋን ልጆች በቃየልና በአቤል ነው።

ብዙ ቤተ ህክምናዎች በተለያዩ የእምነት ተከታዮች ሆኖ እያለ አሁ በህክምና ሂደት ብዙ ጊዜ ወንድሞቻችን ያልፉ ልናልፍ ይችላል። አስቀድመው ግን እዛ ለመግባት እንቸገራለን። ይሄ ደግሞ አስፈላጊ ስለሆነ ቤተ ሰለሞን መገንባት ስላለበት ሁላችን በበረከቱ አያምርተን ቤተ ሰለሞን እንደ እግዚአብሔር ፈቃድ